ብልህ ሰው ከሆናችሁ ምድርን መግዛት፣ ሰውን ሁሉ የምትፈልጉትን እሺ እንዲላችሁ ማድረግ ትችላላችሁ። አሁን ጊዜው የእውቀትና የመረጃ ሳይሆን የብልህነት ነው። ዛሬ ይህንን ሚስጥር ልንገልጸው መጥተናል። በጥቂት ደቂቃዎች ውስጥ ሰባቱ ሚስጥሮች ካወቃችሁ ብልህ የማትሆኑበት ምንም ምክንያት የለም። ወደ ዋናው ነጥብ በቀጥታ እንግባ። ሚስጥር አንድ፣ ግምቶቻችሁን ትታችሁ ጥያቄ ጠይቁ። ብዙዎቻችን ግምቶቻችንና ጥርጣሬዎቻችን ከአይምሯችን እንደወረዱ በቀጥታ እንቀበላቸዋለን። ያነበብነውንም ሳይቀር እንደዛው መመርመርና መጠየቅ ህመም ሆኖብናል፣ ወይም እንዲሆንልን የምንፈልገውን በቀጥታ እንወስደዋለን። ብልህ ሰዎች ግን ሐሳቡ ከየትም ይምጣ ነገሮችን እንዳለ በቀጥታ አይቀበሉም፤ ለምንና እንዴት ብለው ይጠይቃሉ። ይህ ወሳኝ አስተሳሰብ ክሪቲካል ቲንኪንግ ይባላል። ነገሮች እንዴት እንደሚሰሩ በጥልቀት በመመርመር የተሻሉ መፍትሄዎችና ጥልቅ ግንዛቤዎችን ማግኘት ለነሱ ቀዳሚ ነው። ይህ ደግሞ ባጉል ሐሳቦች በቀላሉ እንዳይወሰዱ ያደርጋቸዋል። እንደዚህ አይነት ሰዎች ለየትኛውም ነገር መሰረታዊ ምክንያት ፍለጋ ላይ ያተኮሩ ሰዎች ናቸው። ሚስጥር ሁለት የማያቋርጥ ተማሪ ሆኑ። አሁንም እንደ ትላንትናው አይነት ሰው ናችሁ፣ እንደ ዛሬ አምስት ዓመት እንደነበራችሁት ለውጥ የሌለው እንደውም ውድቀታችሁ እየባሰባችሁ ነው ያላችሁት። አብዛኞቻችን ከቀን ወደ ቀን ውድቀት ላይ ነን። አለንበት ሆነን ሻክተናል። በዚህ ግን አንድ ትልቅ መፍትሄ አለ፣ መንቀሳቀስ። መንቀሳቀስ ደግሞ የሚጀምረው ካይምሮ ነው። ብዙ ትላልቅ ሳይንሳዊ ጥናቶች እንደሚያሳዩት አዳዲስ ነገር በየጊዜው የሚማሩ ሰዎች ምንም ከማይማሩ ማድረግ ከማይፈልጉ ሰዎች ጋር ሲነጻጸር የተሻለና ዘለግ ያለ ዕድሜ እንደሚኖሩም ያሳያል። ይህንን ወደ ብልህነት ስናመጣው ብልህነት የማይቋርጥ ሂደት እንጂ መዝረሻ እንዳልሆነ ማወቅ ያስፈልገናል። ዓለም በየጊዜው ትለዋወጣለች እና እናንተም በየጊዜው ካልተለዋወጣችሁ ወደኋላ ከቀን ወደ ቀን እየቀራችሁ ነው ማለት ነው። እናንተስ መቼ ላይ ቀርተናል ብላችሁ ታስባላችሁ? የዛሬ አምስት ዓመት ወይስ አንድ አመት ወይስ ትላንት ላይ? ለብልህነት የማይቋረጥ ተማሪ መሆን ያስፈልጋል። የማይቋረጥ ተማሪ መሆን ማለት በየጊዜው ማንበብ፣ አዳዲስ ነገሮችን መሞከርና እውቀታችሁን መፈተሽ ማለት ነው። ይህንን ካላደረግን አይምሯችን ነገን አይናፍቅም። ይህን ሁሌ እናስታውስ አንጎል ጡንቻ ነው በአሰለጥነው ቁጥር ይጠነከራል ሚስጥር ሦስት ንቁ አድማጭና ታዛቢ ሁኑ አንድን ነገር ስታወሩ በቂ መረጃ ኖሯችሁ ነው የምታወሩት ወይስ በድንቁርናችሁ ገግማችሁ ብዙ ሰዎች የመናገር እድል እስኪያገኙ ድረስ ብቻ ነው የሚያዳምጡት ብልህ ሰው ግን ሌላኛው ሰው የሚለውን በትኩረት መረዳት መቻልን ያካትታል የሰዎችን የሰውነት ቋንቋ ስሜት እና ሊናገሩት የፈለጉትን በማስተዋል ከንግግሩ በላይ የሆነ መረጃ ብልህ ሰዎች ያገኛሉ። ይህም በማንኛውም ሁኔታ የተሻለ ውሳኔ እንዲወስኑ ያደርጋቸዋል። ሁሌም አሸናፊና የሚከበሩ እንዲሆኑ ያደርጋቸዋል። ይህ ጥልቅ ግንዛቤ ውስጥ የደረሱ ሰዎች ወደ አራተኛው ጥበብ ተላልፎ ይሰጣሉ። ሚስጥር አራት፣ ከእናንተ ከተሻሉ ሰዎች ጋር ሁኑ። ታላቁ መጽሐፍ ላይ ከጠማማ ጋር ጠማማ ሆነ ትገኛለህ፣ ከክፉ ጋርም ክፉ ሆነ ትገኛለህ፣ ከደግም ጋር ደግ ትሆናለህ ይላል። ስለዚህ እናንተ ከማጋር ነው የምትውሉት? ዙሪያችሁ እነማን ነው ያሉት? ከእናንተ የበለጠ ስኬታማ ብልህ የሆኑ ወይም የተሻለ ልምድ ካላቸው ሰዎች ጋር ጊዜ ስታሳልፉ የእነሱን አስተሳሰብ፣ የስኬታቸው ምንጭ ከሆኑ ልማዶች አስባችሁትም ይሁን ሳታስቡት ያለማቋረጥ ትቀዳላችሁ። እነዚህ ከተሻሉ ሰዎች ጋር የተሻለ ሆኑ የተፈጠሩ ግንኙነቶች ለአስተሳሰባችሁና ለእድገታችሁ ከምታስቡት በላይ ለሕይወታችሁ እንደ ነዳጅ ያገለገሉ ቢባል አያስገርምም። ዙሪያችሁ ይሄ ለአምስተኛው ሚስጥር በር ይከፍታል። ሚስጥር አምስት ስለ ራሳችሁ ለማሰብ ጊዜ ስጡ። ብዙዎቻችን ለራሳችን ማሰብ ትተን ስለ ሌላ ሰው ስንጨነቅ እንውላለን። ነገር ግን አንድም ቀን ለራሳችን አስበን አናውቅም። ምናልባት ስለ ራሳችን እድሜ ልካችንን አስበን አናውቅም። ራሳችንን አይተን በፍጹም አናውቅም። ብልህ ሰው በተቃራኒው ነው። ጸጥታና ብቸኝነት ለአእምሮ አስፈላጊነት ብልህ ሰው ያውቃል። ከየቀኑ ውጥረት ርቃችሁ ስትቀመጡ አእምሯችሁ የተሰበሰበው መረጃ የማግኘትና የማሰላሰል አዳዲስ ሀሳቦችን የመፍጠር እድል ያገኛል። ታላላቅ ግንኙነቶች፣ ሀሳቦች የሚመነጩት ከዚህ በማሰላሰል ጊዜ ውስጥ ነው። ታላላቅ ሳይንቲስቶችም የአምስተኛው ሚስጥር ተካፋዮች ናቸው። ይህ አንጻራዊ አስተሳሰብ ወይም ሪፍሌክቲቭ ቲንኪንግ ይባላል። ይህ ደረጃ መረጃን ወደ ጥበብ መቀየር የሚቻልበት ደረጃ ነው። ይህንን የሚችል ሰው ስድስተኛውን ጥበብ ይጋራሉ። ሚስጥር ስድስት እውቀትን መተግበርና ማጋራት የጠቢብ ሰው ባህሪ ነው። እናንተ ተጠቃሚ የምትሆኑበት እውቀት ብታገኙ ያንን እውቀት ታካፍላላችሁ ወይስ ሚስጥር ነው ብላችሁ እስክትሞቱ ለሰው ሳትናገሩ ታሳልፋላችሁ? ብልህ ሰው ግን ያለውን ያካፍላል። መረጃን ማውቅና መረጃን መጠቀም ፍጹም የተለያየ ነው። እውነተኛ ብልህነት የሚለካው በተግባርና በተሳካ ሁኔታ ተግባራዊ በሚሆኑት እውቀት ነው። እውቀት ካልተተገበረ ዋጋ የለውም፣ ካልተጋራም ይጠፋል። ጠቢብ ግን እውቀቱን እያጋራ ወደ ታላቅ ማንነቱ ያድርጋል። አንድን ነገር በተግባር ሲያውሉት የተማሩት ነገር በእርግጥ እንደሚሰራ ወይም እንደማይሰራ ያረጋግጣሉ። ይህ ተግባራዊ ብልህነት ነው። መጽሐፍ ማንበብና ትምህርት ቤት መሄድ አንድ ነገር ነው። ነገር ግን ያንን እውቀት ተጠቅሞ ትክክለኛ የህይወት ችግር መፍታት ከብዙ ሰዎች የተለየ ያደርጋቸዋል። እውነተኛ ብልህነት መረጃን በአእምሮ እስከ መያዝ ይልቅ ወደ ተግባር የመለወጥና ለሌሎች የማካተል ብቃት ላይ የተመሰረተ ነው። አንድን ነገር በተግባር ለመጠቀም ወይም ለሌላ ሰው በግልጽ በቀላሉ ለማስረዳት ሲሞከር፣ ስለ ጉዳዩ ያላችሁን ግንዛቤ ጥልቀትና ክፍተቶች በትክክል ያስረዳቸዋል። ይህ ሂደት ማስተማር የተሻለው የመማር አይነት ነው የሚለውን ነገር ያሳየናል። እናም እውቀታችሁ ወደ ጥልቅ ጥበብ እንዲለወጥ ያደርጋል። በተጨማሪም የተማራችሁትን ተግባር ላይ ማዋል እውቀቱ በገሃዱ ዓለም ውስጥ ያለውን ተቀባይነት፣ ውጤታማነትን ያረጋግጥላችኋል። ይህም ከስንፍና ወይም ከውሬ የተሻለ ተግባራዊ ብልህነትን ይገነባል። እውቀትን ማጋራት ወይም ደግሞ የሌሎችን የተለየ ልምድ፣ እይታ ስለሚጨምር የራሳችሁን አስተሳሰብ ከተወሰነ አቅጣጫ ብቻ ከመመልከት ያድናቸዋል። ሚስጥር ሰባት ውስብስብ ችግሮችን የመፍታትና የማስፈጸም ብቃት። ከፍ ያለ ብልህነት ያለው ሰው የሚታወቀው በቀላሉ ሊፈቱ የማይችሉና እርስ በርስ በተሳሰሩ ሁኔታዎች ውስጥ ግልጽነት ያለው መፍትሔ ማምጣትና በተሳካ ሁኔታ የመተግበር ችሎታ ያለው ነው። ብልህ ሰው ትላልቅና የተወሳሰቡ ችግሮችን ወደ ትናንሽ ሊታሰቡ የሚችሉ ክፍሎች በመከፋፈል ይጀምራል። ከዚያም ይህን የተበታተነው መረጃ አማራጮቹን ወደ አንድ ወጥና ተግባራዊ መፍትሔ ይቀይራቸዋል። ይህ የአናላይሲስ ብቃት ወይም ችሎታ ከብዙ ሰዎች የላቀ እንዲሆን ያደርገዋል። ከዚህም በላይ ብልህነት የሚገለጠው በተለመደው ወይም በቀላሉ ከሚገኝ መፍትሄ ላይ ከመወሰን ይልቅ ከስሜት በጸዳ መንገድ ሁሉንም አማራጮች መርምሮ ያልተለመዱ ግን ውጤታማ የሆኑ ውሳኔዎች ላይ በማድረግ ነው። ይህ ውሳኔ ከተወሰነ በኋላ ያንን እቅድ በትኩረት በዲሲፕሊን እና እስከ መጨረሻ ማስፈፀም ብቃቱ ብልህነትን ወደ ስኬት ይለውጠዋል። እነዚህ ሰባት ልማዶች በአንድነት ከሰራችሁ ወደዳችሁም ጠላችሁም ከሌሎች ሁሉ በላይ እንድትሆኑ ያደርጋችኋል። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ